ሰላሙ አለይኩም ወራህመቱላሂ ወበረከቱ የተከበራችሁ ተከበራችሁ የሽቃለ ሚዲያ ቤተሰቦች እንደምሰነበታችሁ። እኔ ስሰራ ይህ ቪዲዮ ከአራት ወደ አምስት ላይ ነው። እናንተ ስታዩት ደግሞ አምስት ላይ እንገኛለን። ረመዳን አምስት ማለት ነው። እንኳን አደረሰ ለዚህ ቀን። ዛሬ ይዤላችሁ የመጣሁት በእናንተ ጥያቄ መሰረት አንደኛ ስለ ፍሩን ስለ አንቡባው ማለት ስለ ጋዞች አይን፣ ሁለተኛ ደግሞ ምግብ ስንሰራ እንዴት አድርገን ማቀላቀል እንችላለን፣ እንዴት ቶሎ መጨረስ እንችላለን ጥያቄያችሁን እኔ ካለኝ ልምድ በመዳም ቤት ማለት ነው። በነገራችን ላይ እኔ የሆነ ስራ ለስራ ካልኩኝ ብዙ ጊዜ ለሆነ ስራ የምሰጠው ጊዜ የለም፣ አሁን ላይ ማለት ነው። የሆነ ስራ መስራት የምፈልግ ከሆነ ቶሎ ነው የምጨርሰው፣ በጣም ቶሎ። ለምን ካለኝ ልምድ አንጻር ማለት ነው። ያኔ ብዙ አንድ ሰዓታት ለአንድ ምግብ ምናምን እንደዛ የምወስድበት ዘመን አልፏል፣ ያኔ ስለዚህ ግራ መጋባትም ውስጡ ነው። ይሄ ነገር የሚያልፍ ይኖራል እና ይህንን እንዴት ቀለል ማድረግ ትችላላችሁ በሚለው ነው። ቢስሚላህ ሰለላሁ ዐለይሂ ወሰለም። ላይክ፣ ሼር፣ ሰብስክራይብ አዲስ ከሆናችሁ ለጓደኞቻችሁ ሼር አድርጉና እንጀምራለን። የሰዎች አረቦች እነሱ የማይችሉት ከእናንተ ግን የሚወዱት ነገር ምግባችን ነው። የሐበሻ ሴት ምንም አይነት ትስራ ኩሽና ይወዳሉ። ይህ ማለት ደግሞ ዘይት እና ሽንኩርት ይብዛ ማለት አይደለም። አሁን አረቦች ምግብ ሲሰሩ እና ሀበሻ ምግብ ሲሰራ ይለያያል። ሀበሻ ምግብ ሲሰራ በጣም ነው ዘይት የሚያበዛው። አረቦች ጋር ደግሞ ዘይት የበሽታ ማምጫ ምልክት ነው ብለው ያስባሉ፣ ስኳርም እንደዛው ያስባሉ። ስለዚህ ምግብ ስትሰሩ እንዴት እንዳፈጥናችሁ ማድረግ ትችላላችሁ። የምትሰሩት ምግብ ሶስት አይነት ምግብ ሊሆን ይችላል። መተላለያ ሁለት አይነት ወጥ ከሰራችሁ የአረብ ወጥ ይዳ የምትሰሩ ከሆነ እንደዚሁም ደግሞ ሩዝ የምትሰሩ ከሆነ አወልሺ ኩሽና እንደገባችሁ የምትሰሩቸውን ነገሮች መጋዲ ታወጣላችሁ። ከዛ የምትጠቀሙበትን ብረድ ስታወጣላችሁ ሽንኩርት የምትከትፉት የሚያስፈልጋችሁን ያህል አንድ ጊዜ ነው መክተፍ ያለባችሁ። ለምሳሌ ይዳም ሁለት ከሆነ ለምን እያንዳንዱን አይደለም መስራት ያለባችሁ። ወይም ደግሞ እያንዳንዱ ሽንኩርት ማምሰል የለባችሁ። ለምሳሌ ይዳም የምትሰሩት ይዳም በጣጥስ ወይም ሊሆን ይችላል። ወይም ደግሞ ይዳም በልፍሩ ሊሆን ይችላል። በፍሩን የምትሰሩት ወጥ ወይም ደግሞ ድጃጅ ሊሆን ይችላል። ይሄ ነገር የሚያስፈልገው ሽንኩርት አቆራረጡ የተለያየ ሊሆን ይችላል ግን በተለያየ ሰዓት የተለያየ ሽንኩርት መላጥ የለባችሁ አንድ ጊዜ ነው። አከታተፉ ይለያል። አእምሮሽ ውስጥ ነው ያሉ። ድስት የምትሰሪበትን መጀመሪያ ማውጣት አለብሽ። ለምን ሽንኩርቱን እንደከተፍሽ ቶሎ ወደ ድስቱ ማድረግ ትችያለሽ ማለት ነውና በዚህ መልኩ ሊፋጠንላችሁ ይችላል። ሌላው አረቦች ቤት በጣም የሚያስቸግረን ምግብ ባሚያ መስራት ነው። ባሚያው ከሰራ ነው በኋላ መራራ ነው የሚሆነው። አንዳንድ ጊዜ ደግሞ ውስጡ ትላማ ነገር እየሆነ ያስቸግረናል። እንዴት ማወቅ እንችላለን? ያላችሁ ሞታሎች አላችሁ። አወለን እኔ በራሴ ባሚያ በጣም ይወዱታል አረቦቹ። ግን ባሚያ አሰራሬ እኔ የተማርኩት ከመግሪቢ ነው። አረቦቹንም እያስተማርኳቸው በጣም እየወደዱት መጥተዋል ማለት ነው። እሱን አይነት ጠሪቃ ብትጠቀሙ በጣም አፍትል ነው ላለሁ። መጀመሪያ ላይ ባሚያውን ከስሩ ያለችውን ምንድን ነው የሚባለው? እሷን ከመቁረጥ ይልቅ ቀርድዶ ማውጣት ባሚያዋ እንዳትበሳም ስታይ አታገላብጣችሁ የሆነ ሽንቁር ካገኛችሁበት ያ ነገር ምን ሆኗል ማለት ነው። ውስጡ ትል ሊኖረው ይችላል። በማየት ነው የምትለዩት። የተበሳ እየሺ ነገር ካለው ወይም ደግሞ መልኩ የተቀየረ ነገር ካለው ይህ ማለት ይህ ፈዋካ፣ ይህ ሁዳር ውስጡ ሌላ አይነት ትል ሊኖረው ይችላል። በዚህ ማወቅ ትችላላችሁ። ሌላው የሆነ የሚዝለገለግ ጸባይ ሲኖረው ወይም ደግሞ መራራ እንዳይሆንባችሁ ከፈለጋችሁ በትልቅ መጥበሻ ወይም ደግሞ በምትለኩት በምትሰሩት ምግብ ልክ መጥበሻ ታመጡና ትንሽዬ ዘይት በማድረግ ባሚያውን ያለምንም ነገር ላይ አምሱት። በጣም የሆነ ውሃ ያወጣል። አረንጓዴ ውሃ ወይም ደግሞ እንደዚህ የመዝለግለግ አይነት ጸባይ ከራሱ ይወጣል። እሱን ካስወገዳችሁ በኋላ ልክ እንደ ሀበሻ ወጥ ዶሮ እንደምትሰሩት አድጋችሁ ያቁላላችሁት የሰራችሁ ሶስ ውስጥ ተጨምሩታላችሁ። በስጋም ስሩት በዶሮም ስሩት ኖርማልም ዝም ብላችሁ ስሩት። በጣም ጣፋጭ ይሆናል። መጨረሻ ላይ ግን የሚወዱ ከሆነ እሳቱን ካጠፋችሁ በኋላ በአንድ የሾርባ ማንካ ዘባዲ ከላይ ጨመራችሁበት ብታጠፉት በጣም በጣም ቆንጆ ነው። በጣም ቆንጆ ስለሆነ ሞክሩት ሰርታችሁ አረቦቹ ይወዱታል ብዬ እንትን ሞክራለሁ አስባለሁ ምክንያቱም እኔ ይህንን የተማርኩት እንደነገርኳችሁ መቅረቢ ቤት ነው፣ ሞሮካያን ቤት ነው። ግን ብዙ አረቦች ቤት ሳርችላቸው ወደውታል። ሌላው ምሉኪያ ነው። ምሉኪያም ያው ብዙውን ስራውን ታቁታላችሁ። ግን እሱን ደግሞ እንዳጣፍጥላችሁ ከፈለጋችሁ ቁንዶ ቁንዶ በርበሬ አታብዙበት። ግን ይሄ ድምብላል የሚባለውን የተፈጨውን ድምብላል አንድ ማንካ ከአምስት ወይም ስድስት ነጭ ሽንኩርት የተፈጨ በዘይት ጠብሳችሁ እሱን በማድረግ መጨረሻ ሰርታችሁ ከጨረሳችሁ በኋላ አድርጋችሁ ግጠሙት፣ በደንብ አመሳ አመሳርጋችሁ በሳት ማለት ነው። ምክንያቱም እንደዛ ስታደርጉት በጣም የተለየ ጣዕም ይኖረዋል። ይህም ማለት ነው የሰራችሁትን ምግብ አረቦቹ እንዳመሰግኑላችሁ ይሆናል። ሩዝ ምትሰሩ ከሆነ ሩዙን ቀድማችሁ በውሃ አጥባችሁ የተወሰነ ሰዓት ብትዘፈዝፉት አፍደን ነው። በጣም ቀጭኑ ከሆነ ደግሞ ከግማሽ ሰዓት በላይ ብትዘፈዝፉት እሱ በጣም ቆንጆ ነው። ሌላው ጨው ነው። ጨዋችሁን ሁሌም መለኪያ አድርጉ። ዝም ብላችሁ በግምት አይደለም። የተፈጨ ነው። አንዳንዱ ያሰማል፣ አንዳንዱ አያሰማም። ስለዚህ የሚመጣላችሁን ጨው መልኩን አይታችሁ ነጩ ብቻ የሆነ አሁን ለምሳሌ በሳውዲ ነጩ ብቻ የማያሰማ ነው። ደግሞ ሰማያዊ ያለበት እሱ ሳልት የሚለው ላይ ሰማያዊ ወረቀት ያለበት እሱ አሁን ቆንጆ ነው። የሚያሰማ ስለሆነ የተወሰነ ካደረጋችሁበት ከሱ ሊያሰማ ይችላል። ስለዚህ ሁሌም ለቅመማችሁ እና ለጫው መለኪያ አስቀምጡ። ዘይት ስታረጉ ከግጥሙ ባያልፍ እንደው በዘይት እቃ ግጥሙ ባይበዛ ባይደኝ አረቤት ማለት ነው። ይህን ያህል ስለ ምግብ ከነገርኳችሁ ይበቃል። በጣም የሚያቀላጥፍላችሁ ነገር ይሄ ነው። ሌላው እንግዲህ ምግብ ስታቀርቡ እናንተ ከሆናችሁ በደው ቤት ከሆናችሁ፣ ሳህኖችን በአንድ ላይ አድርጋችሁ ወይም ደግሞ በትልቅ ሳህን ታቀርባላችሁ። የሰለጠኑ ከሆኑ ያው ጣውላ አለ፣ በጣውላ ነው የሚመገቡት። እሱንም ተርቲቡን ማሳመር አለባችሁ። ከዚህ የበለጠ ነገር ምንም አይመጣም። ሌላው ስለ ፍሩኑ አይኖች ልንገራሉ። አሉ ፍሩን ምግብ የምንሰራበት ጋዙ ማለት ነው። እሱም እያንዳንዱ አይን አለው። አይኖቹን ካጠባችሁ በኋላ ወደ ቦታው ለመረከብ እያንዳንዱ አይን ሽንቁር አለው የሆነ በዛ ሽንቆሮ የሚገባ ብረት አለ። እሷን በብረቱ ካስገባችሁ በኋላ ምንም ኤክስ የምትሆኑበት ነገር የለም ትክክል ይገጥምላቸዋል? ይብ ሌላው እሳቱ የማንኛው ነው የትልቁ ነው የትንሹ ነው ብላችሁ ደግሞ ለማወቅ የሚያስችላችሁ ምንድን ነው ከስር ከማዞሪያው፣ እንደዚህ ወደ ቀኝ ወደ ግራ ማጥፊያና የምታበሩበት ነገር ላይ እዛ ላይ መስመር መስመር አሉ ወይም ደግሞ ነጠብጣቦች አሉ እነዛ ነጠብጣቦች አተኩራችሁ ስትመለከቱት የትኛው ለየትኛው እንደሚለኩስ የትኛው የትኛውን እንደሚያጠፋ ያመላክታችኋል ማለት ነው። ቤተሰቦች ለዛሬ ጀላችሁ የመጣኋቸው እነዚህን ይመስላሉ። በእናንተ ጥያቄ መሰረት ነው እንደምትጠቀሙበትና ምግብ ስትሰሩ ፈጣን እንደምትሆኑ ተስፋ አደርጋለሁ። ግን ምግብ እየሰራችሁ እቃ ጎን ለጎን አትጠቡ። ምግብ ሰርታችሁ ስትጨርሱ እቃ ማጠብ ትችላላችሁ። እየሰራችሁ የምታጥቡ ከሆነ መጨመላለቅ ነው ይሄ የሚሆነው ጥሩ ምግብ ላትሰሩ ትችላላችሁ። ቅመም ታበዛላችሁ፣ ጫው ትረሳላችሁ፣ ትኩረት ስታችሁ። ብቻ ንስሩ ኩሽና ስትገቡ ምግብ ስትሰሩ የሚሆን እቃ ስታጡ የምታዳምጡት ነገር ይኖራችሁ። ትምህርት ሊሆን ይችላል ሐዲስ ሊሆን ይችላል የተለያየ እምነት ትምህርት ሊሆን ይችላል። ወይም ደግሞ አንዳንድ አነቃቂ ናቸው ለህይወታችን የምትሏቸውን ነገሮች ስሙ። ግን ሰው እያወራችሁ የምትሰሩ ከሆነ